ከወልዲያ ተነስተው ወደ ሀራ ሲያቀኑ በነበሩ የመንግስት ባለስልጣናት ላይ የደፈጣ ጥቃት ተፈጸመ። በጥቃቱ በርካታ የመንግስት ባለስልጣናት ለሞትና ለቁስለት ተዳርገዋል። በህይወት የተረፉት አሁን በዚህ ሰዓት ላይ በወልዲያ ሆስፒታል ገብተዋል። በልዩ ጥበቃ እየተደረገላቸው ነው። ማንም ሰው መግባትም መውጣትም አይችልም ተብሏል። ከወልዲያ የተሰማው ሰበር ዜና የባለስልጣናቱ መኪና ሙሉ ለሙሉ በአር ፒጂ መጋየት ሰዎች እየተነገረው መረጃውን በስፋት አጠናክር ያለው በእንጅባራ ዙሪያ ከባድ ውጊያ እየተደረገ ነው። በእንጅባራ ከተማ ዙሪያ በሁለት ወታደራዊ ካምፖች ላይ የፋኖ አባላት ድንገተኛ ውጊያ መክፈታቸውን ተከትሎ አሁን በዚህ ሰዓት ከባድ የጨበጣ ውጊያ እየተደረገ መሆኑን ለማወቅ ተችሏል። መረጃውን ታደምጣላችሁ። አድማጭ ቤተሰቦቻችን፣ ይህ በእንዲህ እንዳለ ሻለቃ መሪውን ጨምሮ በርካታ አጃቢዎቹ የተገደሉበት የደፈጣ ጥቃትም ከደጋ ዳሞት ወደ ድንብጫ ሲያቀኑ በነበረ የመንግስት ሰራዊት አባላት ተፈጽሟልም ከስፍራው የደረሰኝን ሰበር ዜና በስፋቱ ለእናንተ የማደርሳችሁ ይሆናል። አድማጭ ቤተሰቦቻችን፣ ይህ በእንዲህ እንዳለ በጎንደር ሚካኤል ደብረ የነበረ ውጊያ አሁን ላይ በፋኖ አሸናፊነት መደምደሙ ታውቋል። በሶስት አቅጣጫ የገባው መንግስት ኃይልም በሁለት አቅጣጫ አካባቢውን ለቆ መውጣቱን የተነገረው መረጃውን ታደምጣላችሁ። ጤና ይስጠልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ ቀዳሚ ምርጫችሁ እንደሚሆን እተማመናለሁ። ለዚህ ሚዲያ አዲስ እና እንግዳ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱ በመጫን ቤተሰሙ እንዳትረሱ። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። የሻለቃ መሪውን ጨምሮ በርካቶች የተደመሰሱበት የደፈጣ ጥቃት በጎጃም ምድር ተፈጸመ። በትናንትና ሁለት በምሽት ከደጋዳሞት ወደ ደንብጫ ሲያቀና በነበረም የመንግስት ኃይል ላይ ነው። አንጀ ከተማ ላይ የኢንጂነር ክብረ ተመስ ሚስኪን ብርጌድ ጥቃት በመፈጸም የሻለቃ መሪውን ጨምሮ በርካታ የመንግስት ወታደሮችን ለሞትና ለአካል ጉዳት የዳረገው በደፈጣው ከ13 በላይ የሰራዊቱ አባላት የተገደሉ ሲሆን ሻለቃ ማድረግ ያለው ሻምበል መሪ የሰው ኃይል አመራርን ጨምሮ በርካቶች መገደላቸውንም ከመታወቂያቸው ተረጋግጧል። የአገዛዙ ሰራዊት ይንቀሳቀስበት የነበረውን አምስት መኪና ጎማውን በመምታት ውጊያው እየተጀመረ ሲሆን በርካቶችንም ቁስለኛ ማድረግ ስለመቻሉ ነው እየተነገረው። ለጥቂት ሊደመሰስ የቀረውን ኃይል ደግሞ ዙ 23 ና ፔንፔ ከደንበጫ ከተማ በመያዝ ቀሪዎቹን በህይወት አትርፎ ወደ መደበቂያ ምሽጉ እንደተመለሰ ነው የመረጃ ምንጮች ገለጹት። በዚህ ጥቃት የፋኖ ኃይሎች መጠነ ሰፊ ድልን መጎናጸፋቸውን ለማረጋገጥ ተችሏል። አድማጭ ቤተሰቦቻችን፣ ይህ በእንዲህ እንዳለም በ ደንበጫና በአካባቢው ከተሰማው የድል ዜና ባሻገርም በእንጅባራ መጥነሰፊ ነሰፊ ውጊያ የፋኖ ኃይሎች መክፈታቸው ተረጋግጧል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ ዝ ቆጃ ማገው ምድር ክፍለ ጦር ዛሬም ጀብዱ መስራቱ ነው ይፋ እያደረገው የፊት አውራሪው ክፍለ ጦር ብሪጌድ ውስጥ ሊሊ ዘንገና ብሪጌድ፣ ቀኝ አዝማች ስሜነ ደስታ ብሪጌድና የጊዮን ብሪጌድ በተሳተፉበት አውደ ውጊያ 18 ክላሽና በሺዎች የሚቆጠር ተተኳሽ መማረ ሆነው እየተነገረው። ከማለደው 12 ሰዓት ጀምሮ እንጅባራ አቅራቢያ ምርክታ ተብሎ በሚጠራው አካባቢ የተጀመረው ውጊያ ለተከታታይ አራት ሰዓታት በመዝለቅ በኮንክሪት የተሰራውን የአገዛዙን ምሽግ በማስለቀቅ ሰላሳ አንድ ማንነት የለሽ አድማብታን አባላት እስከ ወዲያኛው ሲገደሉ ከአስር በላይ የሚሆኑት ደግሞ ቁስለኛ ሆነው ወደ እንጅባራ ሆስፒታል መግባታቸው ነው እየተነገረው። እንጅባራ ከተማ በፋኖ ኃይሎች ከበው ውስጥ ከመግባቷም ባለፈ በቀጣናው ከፍተኛ ውጥረት መንገሱንም ለማወቅ ተችሏል። አድማጭ ቤተሰቦቻችን፣ ይበንድ እንዳለ ተጠናክሮና በድል ታጅቦ የቀጠለው ዘመቻ አርበኛ አደም አሊ ወልዲያ ጋራ መገንጠያ ጉምሩክ ያለ አንድ ፓትሮል የብልጽግና ካድሬዎች እስከ አጃቢዎቻቸው በአሪፒጂ ተገደሉ። አሳምነው ክፍለ ጦር ሁለተኛ ሻለቃ ቃኝ ዛሬ መስከረም 26 2018 ዓ ም ማለዳ ሀራ አድረው ወደ ወልዲያ ይጓዙ በነበሩ የሰሜን ወሎና የወልዲያ ከተማ የተለያዩ ጸጥታና የፖለቲካ አመራሮች መካከል አንዱን ፓትሮል ሙሉ ለሙሉ በአሪፒጂ ያጋዩት ሲሆን አንድ መቶ አለቃ አመራርን ጨምሮ ሶስቱ ወዲያው ሲገደሉ የጉባላፍቶ ወረዳ ፖሊስ አዛዥ ኮማንደር ዝናብ ያከለን ጨምሮ አምስቱ ከባድ ቁስለኛ መሆናቸው ታውቋል። የጉባ ላፍቶ ወረዳ ፖሊስ አዛዥ ኮማንደር ዝናቤን ጨምሮ አምስቱ ባለስልጣናት አሁን በወልዲያ ሆስፒታል ሕክምናቸውን እየተከታተሉ ሲሆን ቤተሰቦቻቸው እንዳይጠይቋቸው መደረጉና በከፍተኛ ጥበቃ ስር መግባታቸውንም ነው የተነገረው። ጥቃቱ የተፈጸመው የብልጽግና አመራሮች ወልዲያ ከተማ ማደር ስለማይችሉ ሀራ ከተማ ድረው ማለዳ ወደ ወልዲያ ከተማ እየተጓዙ ባሉበት ሲሆን ይህን መሰል እርምጃ በቀጣይም ተጠናክሮ እንደሚቀጥል ነው የማራፎኑ ብሔራዊ ኃይል መኔሊክዝ የኮሚኒኬሽን መምሪያ ቢሮ በወጣው መግለጫ ያስታወቀው። አድማጭ ቤተሰቦቻችን ይህ በእንዲህ እንዳለ በጎንደር ከፍተኛ ውጊያ እየተደረገ ነው ተባለ። በጎንደር በተለይም በደቡብ ጎንደር ሊቦከምከም ወረዳ ስትራቴጂክ እና ወሳኝ የሆነችውን ሚካኤል ደብርን የፋኖ ኃይሎች ከመልሶ ማጥቃት በኋላ መቆጣጠራቸው ተነግሯል። የፋኖ ኃይሎች በትናንትናው እለት የመንግስት ኃይል ከአዲስ ዘመንና ከባህር ዳር በሶስት አቅጣጫ ወደ አካባቢ ውጊያ ከፍቶ እኩለ ቀላይ ሚካኤል ደብርን ተቆጣጥሮ የነበረ ቢሆንም የፋኖ ኃይሎች አቅማቸውን በማደራጀት በመልሶ ማጥቃት የመከላከያ ኃይል ተበተነው ከሚካኤል ደብር እንዲወጣ ማድረጋቸው ታውቋል። ስትራቴጂክ የሆነችው ሚካኤል ደብር ከተማ አሁን በፋኖ እጅ ገባች ሲሆን የተበተነው የመከላከያ ሰራዊትን በሁለት አቅጣጫ ወደ አዲስ ዘመንና ወደ ወረታ መውጣቱንም ለማረጋገጥ ተችሏል። አሁን በቀጠናው የተኩስ ድምፅ እንደቆመና እንደማይሰማ ነው የተሰማው። አድማጭ ቤተሰቦቻችን፣ በመጨረሻም በወልዲያ መጠነ ሰፊ አፈሳ እየተደረገ ነው ተባለ። በወልዲያ ከተማ መጠነሰፊ አፈሳ እየተደረገ ነው። አፈሳውም በጅምላ እንደሚደረግና በተለይም ጎንደር በራ አካባቢ በርካታ ወጣቶች በጅምላ መታፈሳቸውን ጨምረው ገልጸዋል። ለዛሬ የነበረን መረጃ ይህን ይመስላል። አዶን ኒውስን ሰብስክራይብ አድርጉ። ቀዳሚ ምርጫችሁ ይሁን። ሰላም ሁኑ።